በዛች ሰዓት ላይ ለሌላው ምሕረትን ለመለመን አምላካችን ኢየሱስ ክርስቶስ ለእኛ አርአያ እንዲሆን የጸልየው መዝሙረ ዳዊትን። ስለዚህ ክርስቲያኖች የልባቸውን መሻት በሙሉ በመዝሙረ ዳዊት ያገኛሉ። የሚጸልየው ሰው እንኳን መዝሙረ ዳዊትን መላእክትን የሚመስል አጋንንትን እንደሚያርቅ ይናገር። ትርጓሚያችን ላይ ነአ ሀቤ ዳዊት ንጉሰ እስራኤል በአይለ መዝሙር ወጡ መቃል ታለበወኒ ነገር በፍካሬ ሁሉ አምሳል ከመወድሳ ለማርያም ድንግል እንዘጸር ዛቲ መዝሙረ ዳዊት ትመስል ገነተ ወትጸጊ ጽጌያተ ትፌሪ ፍሬያተ ወትሰድድ አጋንንተ ወታቄር መላእክተ ስቡህኒ ወልዑል አንተ ብለን ትርጓም ያችል እናገራለን። መዝሙሩን የሚጸልየው ሰው ፍሬ እንደሚያፈራ አበባ ነው። ሁሉም ልመናው እንደሚሰማለት ነው። አጋንንት ይርቁታል፣ መላእክት ይቀርቡታል። የዳዊት ጸሎት ክብሩ ብታቁት ክርስቲያኖች ብናውቀው ቅዱሳን እንኳን ነፍስ ከስጋቸው የሚለየው በዳዊት መዝሙር ቅዱሳን ማለት ነው። እኚህ ቅዱሳን የሚሰሙት የማታ ጸሎት አቡነ ዘበ ሰማያት ሰላም ለኪ፣ መዝሙር ሶስት እና መዝሙር 40። እኚህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር ሶስትና አርባ ውጪ ግን ከበረታ መዝሙር ዘጠና 22ን፣ 120ን መጨመር ይችላል። መዝሙር ዘጠና 22 እና ስንት ኪሳራ ኮሮባካች መዝሙር ስንት? መዝሙር አራት አልኳችሁ፣ 30 አልኳችሁ፣ 90 22 እና 60 እስኪ 120 ነው። 120 እንዲጸልይ ይደረጋል። ቢያንስ ሶስትና አርባን ማድረግ ግዴታው። ካልቻለ ሶስትና አርባን ደግሞ 3 እና 40 ማድረግ ነው አማራጩ። አሁን እኛም እሺ 3 እና 40 ካልቻለስ ነው የምንለው ብሎ ነገር የለም። 3 እና 40 እናደርጋለን። ከበረታን ከጠነከርን፣ እስካልን እንቀጥላለን። ደግሞ 22 90 120 ሌሎቹንም ጨምረን ማለት ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ። ግን ልጨምር ካለ መጨመር መብቱ። እኒህን ግን ምን ማድረግ አይችልም። እስኪ ማጉደልም፣ ማጉደል ግን አይ በህይወት ምን እንደሚቆጨኝ ታውቃላችሁ? መዝሙረ ዳዊት ያሳለፍኩት ዘመን ጸሎት ምን እንደሆነ ምን ተብሎ እንኳን እንደሚጸለይ የገባኝ በመዝሙረ ነው። የምርም እግዚአብሔር ከፊት ለፊቴ ሆኖ እያነጋገረኝ እንደሆነ የሚሰማኝ መዝሙረ ዳዊት ነው። ጸልየው የተገባው ባልሆንም እንኳን ህይወቴ የጨለመ ሲመስለኝ የተስፋ ቃል ደሰት፣ ምስጋና፣ ሲከፋኝ ማጽናኛ፣ ስጨነቅ ፍጹም ረፍት፣ ስደክም ብርታት፣ ስበድል የሆነ እግዚአብሔር ጋር መነጋገር የሚሰጠውን እሱ ደስታ ያሳየኝ ጸሎት ነው፣ መዝሙረ ዳዊት ታዲያ፣ ጀምራችሁ እንደኔ ለመመስከር አልጓጓችሁ? ምስጋና የድረሰው ጊዜ ጧት ማታ፣ ሃሌሉያ የሰራዊት ጌታ